ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ ሰላም ሰላም ብያለሁ። ተበያላችሁ በሰላማችሁ ብዚህ ዝተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ማርክዬ የኔ ወንድም የኔ ጠንበለል፣ የኔ ጀግና የእናቱ ልጅ የቤት ዝዬ ንጉስ እንግዲህ 250 ኬ ዱብ ብሎልኛል ማለት ነው። አላህ ከዚህ የበለጠ ከፍ ያድርገህ ማርክዬ ጥሩ ነገር የምትሰራበት፣ መልካም ነገር የምትሰራበት፣ አገርህን ጥሩ ነገር የምታስተምርበት፣ መልካም መልካም ነገር የምታስተላልፍበት አንተም ደግሞ የሰራኸውን በረካ ያድርግልህ። ከዚህ የበለጠ ደግሞ ከፍ ከፍ ከፍ በልልኝ። አንተ የወለደችና ደግሞ ማጸኗ ብርክ ይበልልኝ፣ ይባረክልኝ። እና ማርክዬ እንኳን ደስ አለህ፣ ይገባሃል እውነት ለመናገር ማለት ነው። እንግዲህ በቅርቡ አላ ካለ እንሻላ ካላ ሀጋ ሶስት መቶ ኬ ገፍታ ደግሞ ለማየት ያብቃል። በዚሁ አጋጣሚ የማርክ ኦዲንሶች እንኳን ደስ አላችሁ፣ የሩታዬ ኦዲንሶች። ምክንያቱም የእህታችን መተኪያ ነው። ማርክ ማለት በጣም ልዩ ሰው ነው። እውነቴ ነው የምላችሁ። በስልክ ራሱ ስታወሩት በጣም ደስ የሚል ምርጥ ልጅ መልካም ልጅ ማለት ነው። በቃ ምን ብዬ እንደምነግራቸው አላቅም። ስለ ማርክ እውነት ለመናገር እኔ ከዛም በፊት በጣም ነው መወደው፣ በጣም ነው ማከብረው። ከሄሉ ጋር እያለ ማለት ነው። ምክንያቱም በቃ ስለም ስለ ክብሩ በጣም ይጠነቀቃል። እናቱን በጣም ነው የወደው፣ ከምንም በላይ እኔ በማርክ የምቀናበትና የምወድለት ነገር ቢኖር ለእናቱና ለቤተሰቡ በጣም ክብር አለው። አንድ ወንድ እናትን ከወደደ በቃ ሴት ልጅ ያከብራል፣ ሴት ልጅ ይወዳል። በሩታ ብቻ አይደለም፣ ለሩታ ደግሞ ሞር ካሉ ሰዎች ሁሉም ልዩና መልካም የሆነ ወንድሟ ነው እና በዚሁ አጋጣሚ ከሩታም ጋር ሲሆን ምናምን የሚጠሉ ሰዎች አሉ። ለእናንተ ደግሞ መልካም መቃጠል ብያለሁ። ማርኬ መቼ ማይወጥቅም። በነገራችን ማርክ ሚዲያ ላይ እውነት ነው ምላችሁ፣ ካያችሁት አንድ ቀን ክፉ ነገር ተናግሮ አያውቅም እና በዝምታ ገዳይ ነው። ቢሰደብ ባይሰደብ ሴት ልጅ ዝቅ ማድረግ፣ ሰውን ዝቅ ማድረግ አይወድም እና በጣም ጥሩ ልጅ ነው። ስለ ማርክ እኔ አውርቼ አልጠግብም። እውነት በጣም እናወራለን፣ በጣም እንግባባለን። ግን በጣም ደስ የሚል ልጅ ነው። በቡታጀራ በዛ ሁሉ አሻሮ ወንድ በዛ ሁሉ በተሰበሰበ እኔ እንጃ ሁለቱ በጣም ደስ ይሉኛል ብሩኬና ማርኬ ማለት ነው። ብሩኬም እንደዛው ነው። በጣም ነው ማከብረው። ለሴት ልጅ ክብር አለው። እናቱን ይወዳል፣ እናቱን ያከብራል እና ያለችው ሀይሚንም በደንብ ያከብራል ማለት ነው። በዛ በዛ በጣም ነው መወዳቸው። በጣም እውነቴ ነው የምላችሁ። በማርክ በጣም ነው የምቀናበት። እኔ ሚዲያ ላይ አልናገረም እንጂ እኔ እንጃ እንደሱ አይነት ወንድሞች አሉኝ። ለእኔም አልሐምድላ መልካም መልካም ጥሩ የሆኑ እናታችን የምናከብርን፣ ቤተሰቦቻችን የምንወድ ነገር ግን እኔ በማርክ እኔ እንጃ ቃላት ያንሰኛል ዛሬ ነው ስለ ማርክ መናገር የፈለግኩት ምክንያቱም በጣም ደስ የሚል ልጅ ነው በቃ ሸርን ትዕቢትን አያውቅበትም በራሱ ተጥሮ ራሱ ባለው ነገር እንዲኖር ነው የሚፈልግ ልጅ ነው ማለት ነው አላይ ጠብቀው የእሱ አይነቱ ደግሞ አላህ ያብዛልን፣ ብዝዝር ተረፍረፍ እያደርግልን። እውነቴ ነው ምላችሁ፣ አንዳንዴ ሁሌም መልካም ሆኖ መልካምነት ለራስ ነው፣ አይከፈልበትም ምንም ነገር ቢሆን ማለት ነው። እና በዚሁ አጋጣሚ የማርክዬ ንጉሥ ቤዚም ስልሳኬ ገብታለች ማለት ነው። በቅርቡ ደግሞ መቶ እንቀውጠዋለን ማለት ነው። በጣም ደስ ይላል። እውነቴ ነው ምላችሁ፣ ትላንትና ትንሽ አስደብሮኛል። ማርክዬ ያለን ብራንክ ማድረግ አልነበረበትም። ሁላችሁም ተቀይማችሁታል ግን ያው እሱም ይሄንን ይፈጠራል አለ ደግሞ አንዳንድ እለፉት ልፍ አድርጉት። በዚሁ አጋጣሚ አንዳንዴ የሰው ልጅ ይሳሰታል ግን በተሳሳተ ሁልጊዜ መልካም ሆኖ አይኖርም። ማናችንም ማናችንም እውነቴ ነው የምላችሁ ሁሌም ጥሩ ሆነን መልካም ሆነን አንኖርም። አንድ ቀን የሆነ ስህተት ይኖርብናል። በዛ በተሳሳት ነው ስህተት ሌላ ጊዜ የሰራ ነው መልካም ጥሩ ነገር ደግሞ ገደል መክተት የለብንም። እናንተም ቅር እንዳላችሁ አውቃለሁ። በኮሜንት በጣም ቅር ብሏቸዋል። በዚህና ታስለቅሱብን እያላቸው ማለት ነው። እና በጣም ነው የሚወደዱት፣ በጣም ደስ ይላሉ። አለመጨረሻቸውን ያሳምርላቸው። እንግዲህ ሩቲዬም እንደዚህ ቅብጥብጥ ያዙኝ ልቀቁኝ እያለች ነው። ሩቲ ዛሬ ትመጣለች ብዬ ተስፋ አደርጋለሁ። ሩታ እውነት ዛሬማ መምጣት አለባት፣ ምክንያቱም ብዙዋችሁ እየጠየቃችሁ ነው። በነገራችን ላይ ስልክ አልደውሉም ወይ የምትሉ ልጆች አላችሁ። ሩቲ ስልክ አታነሳም በአሁን ሰዓት ብቻ ምንም ምንም ይሁን፣ አላ ከጎኗ ይሁን፣ አላ ይጠብቃት። አላ በሰላም ደግሞ ወልዳ ለመገላገል ለመሳም ለማቀፍ እኛንም ልንደሰት አላ ያቀርብላት ያንን ቀን፣ እኔ ያንን ቀን ነው መመኝላት። ለሩታዬም መጣችም አልመጣችም እኛ ባለችበት ብቻ ሰላም ትሁንልን። እናም ደግሞ በዚሁ አጋጣሚ የሩታዬ ኦዲየንስ የማርኮ ኦዲየንሶች እውነት በጣም ትለያላችሁ እኔ ለእናንተ ቃል የለኝ፣ ሁልጊዜ እውነቴ ነው ስለ ነው ስለ እናንተ ቪዲዮ ሰራለሁ አወራለሁ እያልኩ ይኸው ሁልጊዜ ግዜ ስለ ራሴ እየለፈለፍኩ ነው። ቪዲዮም ያልቀው ዛሬ ደግሞ እስቲ እናንተንም ላመስግን፣ በማርክም የመጣ በሩታዬም የመጣ እና የሩታዬ እህቶች፣ እውነቴ ነው ሙላችሁ፣ ክፉ ነገር አይንካችሁ፣ በመጥፎ ነገር አላህ ይጠብቃችሁ። ምንም ምንም ነገር አይንካብኝ። በጣም ትለያላችሁ፣ እውነቴ ነው ሙላችሁ። ሩታን አናቃትም አታቀንም በሚዲያ ነው ያወቅናት። ነገር ግን በጣም ትምህርት አስተምራለች መልካም ነገር እያስተላለፈች ነበረ። በትንሽ ሰዓት የሆነ ተለወጠች እንጂ በአንዳንድ ነገሮች ያው አለ። አንዳንዴ በራሳችንም የምናየው እኮ ነው። ከጥሩ ጓደኛና ከጥሩ ነገር ከተቀላቀለን ጥሩ መልካም ስለምግባር የሆነ ስራ ይዘን እንወጣለን። ከመጥፎም ሰው ከተቀላቀለን እንደዛው ማለት ነው። ግን እኔ ምንም ማድረግ አልችልም ብቻ አለ እየጠብቃችሁ እውነት በጣም ትለያላችሁ። በተለይ ሞር ለሩታ ያላችሁ ፍቅር እውነቴ ነው የምላችሁ፣ በጣም ነው የምትለዩት። ለእናንተ ቃል የለኝም እኔ እንጃ ሩታ ይህንን አክል ወዳጅ ያላት ወይ እስከምል ድረስ ነው። አንድ ቀን ስትባሉ ስትሰደቡ እውነት አንድ ቃላት ከተሰጣቸው እጥፍ ድርብ አድርገው እኔ ትላንትና በጣም ነው የገረመኝ እውነት። አብርሽ ይብስብኛል ብሎ ሲቦስ እነሱ እጥፍ ድርብ አድርገው ከምሬ ነው የምላችሁ ያንን ነገር እኔ አላውቅም። ሼር ሲያደረጉልኝ ለሱ እነዚህ ልጆች ምን ሆነው ነው ብዬ ስገባ ለካ እሱ ነክቷቸው ነው። ግን እሱ ነክቶናል ብለው አንገታቸውን አልደፉ። ሩታዬ በቃ አንገቷ እንዳደፋ እንዳይከፋት ብዙ ነገር የሚታደረጓላችሁ ብዙ የምትጥሩአላችሁ፣ በውስጥ የምታወሩ የምታለቅሱ፣ እና በዚሁ አጋጣሚ እውነት አታልቅሱ፣ አይደብራችሁ። ሴት ልጅ ናቸው። አው በእርግጥ ይገባኛል አንዳንዴ ሴት በመሆናችን ብቻ ፈተና ነው። እውነቴ ነው ሙላችሁ። ሴት ልጅ መሆናችን ብቻ የሚፈተንን ብዙ ነገሮች አሉ። ፈተና ትወጣዋለች ብዬ ተስፋ አድርጋለሁ። ዋናው ነገር ሩታዬ አሁን እርጉዝ ስለሆነች ነው እንጂ ሁላችንም የምንሰጋው የምንፈራው ምን ትሆናለች አሁን በአሁን ምን ይደርስባታል እያለን ነው እንጂ ሌላ ሩታዬ ምንም አይችላትም። እውነቴ ነው ሙላችሁ፣ አንድ ሰው በሚሰራው እሷ እጥፍ ድርባ ድርጋ እንደምትሰራ በጣም ጠንቅቄ ነው ማውቀው ማለት ነው። እና ሩታዬ ሁላችንም እንወድሻለን። ማርኬን ቤዚም ሁላችሁም ማለት ነው። በዚህ አጋጣሚ የማርክ ሞዴንስ የሩታ ሞዴንስ ለእኔም ለምትሰጡኝ ለምታበረታቱኝ ከምሬ ነው የምላችሁ፣ ከልብ ከልብ አመሰግናለሁ። እናንተንም በጣም ነው የምወዳችሁ። ኑሩልኝ የእናቴ ልጆች፣ የኔ ውዶች፣ የኔ ድንቆች፣ የእኔ አበባዎች፣ የሩታ ደግሞ መተኪያ እህቶች ማለት ነው። ሁላችሁም ሁላችሁም እውነት ብዙዋችሁ አላችሁ ላይፍ ገብታችሁ ቤታችሁን ከፍታችሁ የምትሰጡን አውሮ አስተያየት ስጡ የምትሉ አላችሁ። ያው እንግዲህ እኔ አንዳንዴ አይመቸኝም ማታ ማታ ስለሆነ በማታ ደግሞ ማውራት አልፈልግም እንጂ ከታች ሰማለሁ። በጣም ደስ ደስ የሚል አስተያየት ነው የምትሰጡን። እናንተም ደግሞ ተባረኩልኝ፣ ክብር በሎልኝ። ስማችሁን አልጠራም፣ ያው ታውቃላችሁ። ሁላችሁም ላይፍ የምትገቡ የኛ ውድ እህቶች ማለት ነው ለእናንተም ደግሞ ሰላሙን፣ ደስታውን፣ አንድነት ፍቅርን ተመኘ ሁላችሁ ማለት ነው።